ከዓለማችን ታላላቅ ስልጣኔዎች ጀርባ ከሀገራትም እድገት ገጽ ለገጽ የኪነ ጥበብ አበርክቶ ደማቅ ለመሆኑ የዛሬ ሀቅ የትናንትም ታሪክ ምስክሮች ናቸው። ኢትዮጵያም በዚህ ጎዳና ላይ ናት። በአዲስ አበባ ተገንብቶ በተጠናቀቀው ዓለም አቀፍ ደረጃውን የጠበቀ የሲኒማና የቲያትር ማዕከል ምርቃት ላይ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኪነ ጥበብ ለአጠቃላይ የኢትዮጵያ ልማትና የለውጥ ጉዞ ተደማሪ አቅም እንዲሆን ለማድረግ እየተሰራ ያለውን ሥራ ጠቅሰዋል። ኪነ ጥበብ የእሴት መፍጠሪያ የስልጣኔ መስፈንጠሪያና የትርክት መቀየሪያ መሳሪያ ነው። ይህንን ማህበራዊ መሳሪያ በዓላማ መምራትና በዓላማ መደገፍ ይገባናል። ለዚህ ደግሞ ምቹ ሁኔታዎች መፍጠር ከመንግስት ይጠበቃል። የለውጡ መንግስት ኪነጥበብን የሚመለከተው የኢትዮጵያ ብልጽግና ማሳለጫ አድርጎ ነው። ስለዚህ ዛሬ የመረቅነው የአዲስ አበባ ወጣቶችና ሕፃናት ቲያትር ማዕከል ጨምሮ አያሌ ሥራዎች ተሰርተዋል። ከኪነ ጥበብ ሙያተኞች ጋር በሀገራዊ ጉዳዮች ተቀራርበን ለመስራት ሞክረናል። አንዳንዶችን ነባር ተቋማት አድሰናል። ብዙ አዲስ አበባ አዳዲስ የኪነ ጥበብ ቦታዎችን ደግሞ ፈጥረናል። አዲስ አበባ ደግሞ የስሟን ውበት የታሪኳን ያክል ክብር፣ የመዲናነቷን ያክል የሰለጠነች እንድትሆን የሚሰራው ሥራ ኪነ ጥበብን አጋርና ልዩ ታሳቢ ያደረገ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከዘርፉ ሰዎች ጋር በተደረገ ውይይት የተገኙ ግብዓቶችን መሠረት በማድረግ እየተሰራ ነው በማለት ተናግረዋል። አዲስ አበባችን ባለፉት ሰባት የለውጥ ዓመታት በማያባራ ሁለንተናዊ ትራንስፎርሜሽን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 የተመረቀው የቲያትርና ሲኒማ ማዕከል ከኢትዮጵያ የልማትና የለውጥ እቅድ ትግበራዎች ጋር የሚናበብ ሆኖም ተነስቷል። የለውጡ መንግስት ኪነ ጥበብን የሚመለከተው የኢትዮጵያ ብልጽግና ማሳለጫ አድርጎ ነው። ስለዚህ ዛሬ የመረቅነው የአዲስ አበባ ወጣቶችና ሕፃናት ቲያትር ማዕከል ጨምሮ አያሌ ስራዎች ተሰርተዋል። ፖሊሲ፣ የህግ ማዕቀፍ፣ ማበረታቻ እና ምቹ ሁኔታ መፍጠር ከመንግስት ይጠበቃል። ለሀገር ግንባታ በሚጠቅም መልኩ ኪነጥበብን መፍጠርና ማሳደግ ደግሞ ከከያንያን የሚጠበቅ ተግባር ነው። መንግስት ባለፉት ሰባት ዓመታት በተቋማት ግንባታ ሂደት ለኪነጥበብ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 መገንባቱ መንግስት ለዘርፉ የሰጠውን ትኩረት አጉልቶ ያሳያል። አዲስ አበባ ለኪነ ጥበብ የምትመች ከተማ እየሆነች ነው። ከንጦጦ አምፊቴያትር እስከ አቃቂ ስቴዲዮም ድረስ ብዙ ነገሮች ተገንብተዋል። ኮሪደሮቿና ፕላዛዎቿ ከያንያንን ይጠራሉ። አምፊቴያትሮቿ የአብርሆት ኪነ ጥበብን ይፈልጋሉ። አዳራሾቿ እሴት ፈጣሪ ጥበባትን ይሻሉ። ከተማይቱ በኪነ ጥበብ መድመቅ አለባት።